በድንገት ስልኬ ጮኸ። ሱዙኪ ዲዛየር በሃይብሪድ መምጣቱን ሰምተሃል? ኧረ አልሰማሁም። ይህ እንዴት ሊሆን ይችላል? መኪና ገዝተው ማትረፍ ለሚፈልጉ ሰዎች ቀን ወጣላቸው። በለኛ መኪናውን ሲሰድቡ ለሚውሉ ሰዎች ግን ጥሩ መርዶ ነው። አዎ ልክ ብለሃል። እየተናቀ ወደፊት የሚያድግ መኪና እንደምን ያለ ነው። ጭራሽ በሃይብሪድ ሱዙኪ ዲዛየር የሚታሰብ አልነበረም። የሚገርመው ነገር ግን መኪናው ለገበያ ከቀረበ በ15 ቀን ውስጥ ኢትዮጵያ ውስጥ መገኘቱ ነው። አያችሁ አይደለም? ምን ያህል ዘመድ እንደሆነ ዛሬ ሱዙኪ ዲዛየር እንዴት የኢትዮጵያን ገበያ ሊቆጣጠረው እንደሚችል እነግራቸዋለሁ። በእርግጥም ትገረማላችሁ። ህንዶች አስበውበትም ይሁን ሳስቡበት ለኢትዮጵያ መልካም ነገር ሰርተዋል። ለዚህ ነው መኪናው በማኒላ ኢንተርናሽናል አውቶ ሾ በታየ በ15 ቀን ውስጥ ኢትዮጵያ የገባው። የሚደንቀው ነገር ግን ዋጋው ከበፊቱ ብዙም ልዩነት አለመኖሩ ነው። አስቡት ሃይብሪድ ሆኖ ብዙ ፊውቸሮች ተጨምረውበት ዋጋው ከበፊቱ ብዙም ልዩነት የለው ለዚህ ነው መኪናው በማኒላይ ኢንተርናሽናል አውቶ ሾ በታየ በአስራ አምስት ቀን ውስጥ ኢትዮጵያ ሊገባ ይቻለው ይህ እንዴት ሊሆን ይችላል እንዴትስ ኢትዮጵያ ውስጥ ሊገባ ቻለ የሚል ጥያቄ እንዳጫረባችሁ ተስፋ አደርጋለሁ ዋናው ነገር እሱ ላይ ነው መኪናው ማይልድ ሃይብሪድ ሆኖ ነው የመጣው ማይልድ ሃይብሪድ ማለት ምን ማለት እንደሆነ ማብራራት ሳይጠበቅብኝ አይቀርም ባጭሩ ግን ማይልድ ሃይብሪድ መኪኖች ከነዳጅ መኪኖች ብዙም አይለያዩ። ምክንያቱም ያላቸው የባትሪ አማራጭ በጣም ትንሽዬ ነው። ከ0.5 ኪሎዋት አወር እስከ 1 ኪሎዋት አወር የባትሪ አማራጭ አላቸው። አስቡት አንድ ኪሎዋት አወር ማለት ምን ያህል ትንሽ እንደሆነ። አሁን ይሄን ለእኛ ምትነግረን ምን አስበህ ነው? 0.5 ኪሎዋት አወር ምን ትሠራለች? አላችሁ አይደል? አዎ፣ አሁን የገባችሁ ይመስለኛል። ምክንያቱም ማይልድ ሃይብሪዶች ከነዳጅ መኪኖች ብዙም አይለያዩ። ነገር ግን ለኢትዮጵያ ይህ ጥሩ ተስፋ ነው። ይህም ማለት በባትሪው ብቻ መኪናው መንቀሳቀስ አይችልም። ኢትዮጵያ ውስጥ የነዳጅ መኪኖች መግባት አይችሉም። ነገር ግን አንድ ኪሎዋት አወር የተገጠመላቸው ሃይብሪድ መኪኖች ግን መግባት ይችላሉ። ዋው! ጥሩ ተስፋ ነው። በእርግጥም እነዚህ አነስተኛና ጥቃቅን ባትሪዎች ምንም አይጠቅሙም አይባልም፣ በጣም ይጠቅማሉ። ምክንያቱም መኪናው ያለውን የነዳጅ አጠቃቀም በእጅጉ ያሳድጉታል ማለትም ያሳንሱታል መኪናው ከቆመበት ሲነሳና በተጨናነቀ ትራፊክ ላይ ሲነዳ ለመኪናው ጥሩ የጉልበት አማራጭ ይሆናሉ። በእርግጥም መኪናው ሃይብሪድ ነው። ነገር ግን የተገጠመለት የባትሪ አማራጭ 0.5 ኪሎዋት አውር ነው። ይህ ነገር እንደምን ያለ ነው? የገዛሁት መኪና ሃይብሪድ ነው ብላችሁ በባትሪ ብቻ ልንቀሳቀስ ብላችሁ ማሰብ ግን የለባችሁም፣ ምክንያቱም የተገጠመለት ባትሪ እጅግ አናሳ ነው፣ 12 ቮልት ሊቲየም አየን ፎስፌት። የመኪናውን የነዳጅ አጠቃቀም ኢምፕሩቭ ማድረግና መሰል ስራዎችን ይሰራል። ሃይብሪድ ነው ብላችሁ በባትሪው ብቻ ልንቀሳቀስ ካላችሁ ግን ባጃጅ ላይ የሲኖትራክ ትራክ ጎማ እንደመግጠም ነው። በርግጥም መኪናው ሃይብሪድ መኪና ነው። ማይልድ ሃይብሪድ መኪና። በርግጥም አንዳንዶች ያወራሉ። ሱዙኪ ለመንዳት አሪፍ አይደለም፣ ጎታታ መኪና ነው። ፍጥነቱ ቀርፋፋ ነው፣ ሲፈጥን ይርገፈገፋል ይላሉ። በርግጥም ነገሮች ተቀይረዋል። መኪናው ሃይብሪድ ሆኖ መጥቷል። ማይልድ ሃይብሪድ። የተና ቀዳሽ ያስረግዛል አሉ አደል፣ አባባላችን። በርግጥም ኢትዮጵያ ውስጥ መኪና ይታማል። የመኪና ሀሜት እጅጉን ጣራ ደርሷል። መኪናውን እንዲህ ካረጉትማ እኛን እንዴት ያደርጉን ይሆን? ነገር ግን ስለነዚህ አስተማማኝ መኪኖች የማይነግሯችሁ ብዙ ነገሮች አሉ። ነዳጅ ቆጣቢ መሆናቸውን አይነግሯችሁም። ለተሳፋሪ ምቹ ስለሆነ ለራይድ አመቺ መሆኑን አይነግሯችሁም። ከሌሎቹ መኪኖች አንጻር ጥሩ ሴፍቲ ሬቲንግ ያለው መሆኑንም አይነግሯችሁም። ለምሳሌ ከስዊፍት ጋር ሲነጻጸር የሰማይና የምድር ያክል ጥሩ የሚባል ሴፍቲ ሬቲንግ አለው። ሴፍቲ ፊውቸሮችም አሉት። ለምሳሌ አዲሱ ማይልድ ሃይብሪድ ሱዙኪ ዲዛይር ስድስት ኤርባጎች አሉት። ሌላስ? አነስተኛ የጥገና ወጪ ያለው መሆኑንም አይነግሯችሁም። ጥሩ ሪሴል ቫሉ ያለው መኪና መሆኑንም አይነግሯችሁም። እንግዲህ ተመልከቱ፣ እኒህና እኒ መሰል የሆኑ ጥሩ ጥሩ ነገሮች ያሉት ብዙ የሚወራው ግን ስለ ሳይድ ኢፌክቱ ነው፣ በእርግጥም እንሄድበታለን። ሰላም የተከበራችሁ የቻናል ቤተሰቦች እንደምን ሰነበታችሁ። እኔ ጆርናሊስት ጎሳ ነኝ። እንደተለመደው ዛሬም ስለ መኪኖች ልናወራና ልናወጋ እዚህ ተገናኝተናል። በፍቅር ነው የምጠይቃችሁ። ይህንም ፕሮግራም ስትከታተሉ ከእናንተ የሚጠበቀው ነገር ላይክ እና ሰብስክራይብ ማድረግ ብቻ ነው። ስለ መኪና ማወቅ የምትፈልጉ ከሆነ የደውል ምልክቷን ተጫኑ። ዛሬ አዲስ ስለገባው ሱዙኪ ዲዛየር ማይልድ ሃይብሪድ እነግራችኋለሁ። በጣም ብዙ ያስደነቁኝ ነገሮች አሉ። ህንዶች እንዴት አድርገው ከቀድሞ መኪና ጋር አመሳስለው ለኢትዮጵያ እንዲመች አድርገው እንዳመጡትም በደንብ ትገነዘባላችሁ። ካለፈው መኪና ምን ጎደለው፣ ምን ተጨመረበት? የወደፊት የኢትዮጵያ መኪና ገበያ ተስፋም እንዴት ሊሆን እንደሚችል እነግራችኋለሁ። የተከበራችሁ የቻናሌ ቤተሰቦች አስቀድሜ ስለ ሱዝኪ ሱዙኪ ዲዛይር የቀድሞ መኪና ልንገራችሁና ስለ አሁኑ ሃይብሪድ መኪና ነግራችኋለሁ፣ ምክንያቱም ሁለቱን ለማነጻጸር እንዲመቸን። የቀድሞ ሱዙኪ ዲዛይር ኢንጂኑ 1.2 ሊትር ቪቪቲ ፔትሮል ኢንጂን የተገጠመለት ሲሆን ትራንስሚሽኑ 5 ስፒድ ማኑዋል ኦር 5 ስፒድ አውቶማቲክ ኤኤምቲ የሚባል ነው። ፊል ኮንሰፕሽኑ 100 ኪሎ ሜትር ለመጓዝ 4.9 ሊትር የሚፈጅበት ሲሆን ሴፍቲ ፊውቸሮቹ ኤቢኤስ ኢቢዲን እና መሰል ፊቸሮች ተካተውበታል። ዳይሜንሽኑን እንመልከት። ርዝመቱ 3995 ሚሜ ሲሆን ስፋቱ ደግሞ 1735 ሚሜ ነው። ቁመቱ 1515 ሚሜ ሲሆን ከመሬት ያለው ከፍታ 163 ሚሜ ነው። ፊውል ታንክ ካፓሲቱ 37 ሊትር ሲሆን ቦዲ ታይፑ ደግሞ ሴዳን የሚባል ነው። የመቀመጫ ብዛት አምስት ሰውን አንቀባሮ ማስቀመጥ የሚችል ሲሆን ማክሲመም ፓወሩ 80 bhp ነው። ኢንጂን ዲስፕሌስመንቱ 1197 ሲሲ ሲሆን የነዳጅ አጠቃቀሙ 2571 ኪሎ ሜትር ፐር ሊትር ነው። ቅድም የነገርኳችሁ 100 ኪሎ ሜትር ለመጓዝ 4.9 ሊትር እንደሚፈጅበት ነው። የተከበራችሁ የቻናሌ ቤተሰቦች አሁን ደግሞ የሱዚኪ ዲዛየር ማይልድ ሃይብሪድ ጂኤልኤክስ የተባለውን መኪና ሙሉ ስፔስፊኬሽን ነግራችኋለሁ። ከዳይሜንሽኑ ስጀምርላችሁ 3995 ሚሜ ርዝመቱ ሲሆን ስፋቱ ደግሞ 1735 ሚሜ ነው። ቁመቱ 1525 ሚሜ ሲሆን ከቀድሞው የ2024 ሞዴል ፈጽሞ ተመሳሳይ ነው። ዊልቤዙ 2450 ሚሜ ሲሆን፣ ዊልቤዝ ማለት ከጎማ ጎማ ያለውን ስፋት ለማመለከት ነው። ከመሬት ያለው ከፍታ 145 ሚሊ ሜትር ሲሆን እንዳስፈለጋችሁ አጀስት የምታደርጉበት አማራጭ አለው። ከመሬት ያለው ከፍታ 145 ሚሊ ሜትር ሲሆን ዊል ሳይዙ 15 ኢንች ነው። ላይቲንግ ሲስተሞቹን ስንመለከት ሙሉ ለሙሉ በሚባል ሁኔታ ኤልኢዲ የሚባል ሲሆን ኢንፎቴመንት ሲስተሙን ስንመለከት 9 ኢንች ታች ስክሪን ተገጥሞለታል። አፕል ካር ፕሌይ እና አንድሮይድ አውቶ አለው። የመቀመጫ ብዛቱ አምስት ሲሆን እንደ ቀድሞ ኢንጂኑ ደግሞ 1.2 ሊትር ኢንላይን 3 ሲሊንደር ነው። የተወሰነ ኃይል ከአነስተኛዋ ባትሪ ስለሚያገኝ አንዱን ሲሊንደር ቀንሰውታል ብዬ አስባለሁ። ፊውል ታይፑ ጋዞሊን የሚባል ሲሆን ትራንስሚሽኑ CVT ኮንስታንትሊ ቫሪያብል ትራንስሚሽን ነው። ሆርስ ፓወሩ 80 ኤችፒ ሲሆን ከቀድሞ መኪና ጋር ፈጽሞ ተመሳሳይ ነው። ቶርኩን ስንመለከት 111.7 ኒውተን ሜትር ሲሆን ሃይብሪድ ሲስተሙ ኤሌክትሪክ ሞተር ሊቲየም አየን ባትሪ ተገጥሞለታል ወደ ሴፍቲ ፊውቸሮቹ ስንመጣ አንቲሎክ ብሬክ ሲስተም አለው ማለትም ኤቢኤስ ስታቢሊቲ ኮንትሮል ሂልሆልድ ኮንትሮል ፓርኪንግ ሴንሰር ሬርቪው ካሜራ ኤሌክትሮኒክ ብሬክ አይሶፊክስ እና መሰል ፊውቸሮች ተገጥሞለታል ከሴኩሪቲ ጋር በተያያዘ የመኪና አላርም ኢሞቢላይዘርም ጭምር ተገጥሞለታል የተከበራችሁ የቻናሌ ቤተሰቦች በመጨረሻም የዚህን መኪና ዋጋ ልንገራችሁ። የሚያስደንቀው ነገር ደግሞ ከቀድሞ 2024 ጋር ሲነጻጸር ዋጋው ብዙም የተራረቀ አይደለም። አሁን ላይ የመጣው አዲሱ ሃይብሪድ ሱዝኪ ዲዛይር 3,900,000 ብር እየተባለ ይገኛል።